ማርያምን በጣም ጨንቆኛል። አልዋሻችሁ፣ ፈርቻለሁ። ታቃላችሁ እንዴት እንደምወዳት እናቴ ቅድስት ድንግል ማርያም እንዴት እንደማከብራት ካፌ እንደማጣፋ ዛሬ ታዲያ እንደዚህ በደጅ አጠርታኝ እቺን ትንሽ ነገር ካላደረግኩላት ታዝንብኝ ይሁን ቤ በጣም ፈርቻለሁ። ማርያም አንድ ሺ ሁለት መቶ ሰው ብቻ ነው የምፈልገው። አንድ ሺ ሁለት መቶ ለምን እንደሆነ ነግራችኋለሁ። ነገር ግን ከመንገሪ በፊት ሁለት ሰከንድ ብቻ ልስጣችሁ በማርያም ላይክ እና ሼር ብቻ፣ ሌላ ምንም አልፈልግም። አድርጋችሁ ተመልሱ። መቤት ይታክብርልኝ ይቺ ደች ወጪ ማርያም ትባላለች እና በዚህ በምታዩት መሬት እዳ ተይዛለች። እንዲሁም ደግሞ ለካህናት የምትከፍለው ደመወዝ የለም። ለዚህ የሚሆን አንድ ነጥብ ሁለት ሚሊዮን ብር ብቻ ነው የምፈልግ። ለዚህ ለማድረግ አንድ ሺ ሁለት መቶ ሰው አንዳንድ ሺህ ብር እንዲያዋጣልኝ ብቻ ነው የምፈልግ። አንድ ሺህ ሁለት መቶ ሰው አታሳፍሩኝማ። ከጭንቀት ትገላግሉኛላችሁ ብዬ አስባለሁ። እናንተን ተማምኜ ነው ቤተሰቦች። ስለዚህ ይህቺን አካውንት ያዟት እና አንድ ሺህ ብር አስገብታችሁ ኮመንት ላይ ደን ብላችሁ ሳ ትችሉታላችሁ ማርያምን ትችሉታላችሁ ደን ያለችሁት አንድ ሺ ሁለት መቶ ከሞላ ብዬ ለዚች ቤት ትልቅ ነገር አድርጊ እኔም ማርፋለ በማርያም